አንቺ ተራይ ሰራተኛ ነሽ። እሺ፣ ይሄ ቦታ ነው አንቺ የሚገባው። ይሄ ኩሽና ነው አንቺ የሚገባው። አፈር ቤት ነው ገጠር። እንዳስገባሽ ጎዳና ትወጫለሽ። አራት መቶ ሺህ ብር ምናምን፣ ምንም አራት መቶ ሺ ብር ብሎ ነገር የለም። ሰምኛለሽ፣ መቼም ነው የማይሞላልሽ ብሩ። ይህን ደግሞ አስራ ግጬ እነግሬሻለሁ። እያለቀሽ ነው በጣም ህዝቡን ነው የምታታልዩው። እኔ ኤልዳናን ማለት ነው መቼም ነው የማታታልዩው በዚህ ጎርፍ የሆነ እንባሽ። ሰምኛለሽ፣ አሳይሻለሁ። ምንም የተግባር ሰው እንደሆንኩ እነግሬሻለሁ። ለእዛ ጉሹ ናሽ ግቢ ሂጂ እና ማለት ነው እዛ እበትሽ ነው እበታ ብቻ ሽንቀር የተግባር ሰው መሆኔ እነግርሻለሁ። ሰላም እንዴት ናችሁ ቤተሰብ? እኔ ደህና ነኝ እግዚአብሔር ይመስገን እና አሁን ያለሁት ገጠር ነው እነ ስኑ ጋር ነው ያለሁትና፣ ስኑ ገጠር እንደገባች ሰምቻለሁ እና በጣም ደስ ብሎኛል። እና ያልኩትንም ነገር ሰምተው እሷን ገጠር በመላካቸው በጣም ነው ደስ ያለኝ። እና ደግሞ እሷን ለማግኘት ነው የመጣሁት እዚህ። ያው የሚገባት ቦታ ነው የመጣችሁ። መጀመሪያም ለሷ የሚገባው ያ ሳይሆን ይሄ ነበርና፣ አሁን ቦታዋን ስላወቀች በጣም ነው ደስ ያለኝ። እና ደሞ ከኔ ጋር ማንም ሰው ማንም ሰው እንደማይፎካከር በደንብ አስረግጬ ልነግራት ነው የመጣሁት እና ደግሞ ምክሬን ስለተቀበለችም ለአመሰግናት ነው የመጣሁት እና ለእሷ የሚገባው ቦታ ይሄ ነው። እንግዲህ እናንተም ታዩታላችሁ። ያው ቦታውን ደግሞ እንዴት አወቅሽ ካላችሁኝ ከዚህ በፊት እነሱ በሰሩት ቪዲዮ ላይ አለ እና በሰው አማካኝነት ነው የመጣሁት። አሁን የሚገባትን ነገር ስላገኘች በጣም ነው ደስ ያለኝ እና እነሱም የኔን ምክር ሰምተው እዚህ እሷን በመላካቸው በጣም ነው ደስ ያለኝ። ያው የሚገባት ቦታ ነው የተቀመጠችው። ምንም የሚገባት ቦታ ነው የመጣችሁ። ይሄ ቦታ ነው ለእሷ የሚገባት ሲጀመር እና ደግሞ በጣም ነው በቃ ምክሬን ሰምተው ምናምን እዚህ በመላካቸው እነዳጊም በጣም ደስ ብሎኛል ለእሷ የሚገባው መጀመሪያም ይሄ ቦታ ነው ያ አልነበረም እና ደግሞ እስቲ አሁን ሰፈር ድረስ መጥቻለሁ ያው ቦታው ምንም አይልም ደስ ይላል እነዛ ወጠጤዎችም ባለፈው ልክ አስገብቻቸዋለሁ እና እንደዛ ተደብድበው ምናምንም አሁንም አርፎ አልቀመጥ ካሉ ደግሞ አሁንም ማድረግ ያለብኝን ነገር አደርጋለሁ እና ያቺ ወጠጤ እዚህ ገጠር ገብታለች። ለሷ የሚገባት ቦታ ይሄ ነው እና ከኔ ጋር አትወዳደርም ሲጀመር፣ ጋይስ ምንም ነው አትወዳደረው። እና እስኪ አሁን ሰፈር ድረስ መጥቻለሁ። እሷ ጋር እየሄድኩ ነው፣ ግን እስኪ እናያለን። ደርሻለሁ፣ ባይተው ጋይስ እየደረስኩ ነው እንግዲህ ፀሐዩ በጣም ነው የሚያቃጥለው። ብስም ናይስ ደርሻለሁ፣ እና ቤታቸው ነኝ። እስኪ አሁን ቤቶች ቤቶች ቤቶች ሀይ፣ ሰኑ፣ ሰላም ነው እንዴት ነሽ? እሺ አሁን የሚገባሽ ቦታ ስለተገኘሽ በጣም ነው ደስ ያለኝ። ይግባል፣ ምን ችግር አለው። እስከዚህ ተከትለሽ መጣሽ። አዎ፣ ማለት ላመሰግንሽ ነው የመጣሁት። የሚገባሽ ቦታ እኔን ተቀበለሽ እዚህ ድረስ ስለመጣሽ ላመሰግንሽ ነው የመጣሁት። እና አሁን ደግሞ የሚገባሽ ቦታ ላይ ነሽ። አንቺ እኔን ለምን መጣሽ ማለት አትችም። ባይዘው ምንም አትችም። እንደዛ ማለት አትችም። ትሰሚኛለሽ? አትችም። ማን ስለሆንሽ ነው አንቺ እኔን ያለኔ ፍቃድ ማውራትም አትችልም። ትሰምኛለሽ? እሺ ዝም በይ፣ አፍሽን ዝጊ። ለምን እንጃል፣ ትሰምኛለሽ? እነዛ አፈቀርኩልሽ፣ አፈቀርኩሽ፣ አበድኩልሽ የሚሉ ወንድሞችሽን እራሱ ወንድሞችሽ ናቸው እነሱ። ፍቅረ ብቻ ማንም፣ ማንንም ዛ ወጠጤዎችን አስደብድቤልሻለሁ። ትሰምኛለሽ? በማን ልትመጪ ነው? ልትመጪ ነው? ኩቻ አቡዬ ኩቻ። ሰምኝ፣ ተሰባብረው ቤት ተቀምጠውልሻል። አንቺን ደግሞ ተስማምተው እዚህ ድረስ ስለላኩ በጣም ነው ደስ ያለኝ አንቺ ቆይ እንደት ደፍረሽ ነው ቆይ ነው በዚህ ቆሻሻ ሰባብሬ ነው እሺ

እኮ ለምን መጣሽ? ተከትልሽ ለዛ ነው መጣሽ? ለመግደል ሰምኛ፣ አንቺን እገልሻለሁ። አለው ጋር አንቺ መገደል አንቺማ ችግሩ እኔ አዎ፣ እኔ አንቺን አሳይሻለሁ። እኔ ኤልዳና ማን እንደሆንኩ አሳይሻለሁ። ሰምኛለሽ? አንቺ ወራዳ፣ ወራዳ ነሽ። ሲጀመር ይሄ ቦታ ነው አንቺ ሊገባ። አሁን በቃ ልጭ፣ በጣም ደስ ስራ ነኝ። ለማክበር ነው የመጣሁት፣ ይሄን ቀን አከብረዋለሁ መቼም። አርሰው እዚህ የመጣሽበትን ቀን ማለት ነው። ማን ነገርሽ ከእኔ እኩል ለመሆን? አንቺ መጀመሪያ አንቺ ሄደሽ ያዛ ሄደሽና የምትጨባለቂ ትሰምኛለሽ? እኔ ኤልዳናን፣ ማለት ነው፣ ማንም ከኔ እኩል ለመሆን አይሞክርም። ትሰምኛለሽ? ሞከርሻል፣ አይሞከርሽም። አይመለከትኝም። የሰማሽ ነው አደለ? አይመለከትሽም። ይሄ ቦታ ነው ላንቺ የሚገባ። ይሄ ቦታ ነው ላንቺ የሚገባ። እህቴ እንዳትሰማ በቃ፣ እዚህ ከዚህ እህቴ እንዳትሰማ፣ ቤተሰብ ሙሉ ይስማ። አይ ዶንት ኬር ምንም አይመስለኝም። ትሰምኛለሽ? ለመታሽኝ ደግሞ አሳይሻለሁ። በቃ አሁን ሰፊ፣ አትንኪኝ! አትንኪኝ! መብቴ ነው ይሄ። ቤትሽን ነው የማሳጣሽ ገና። መኖሪያሽን ማደረግ ጎዳና ነው የማስወጣሽ ገና። ጎዳና ትወጫታለሽ። ትሰምኛለሽ። እኔ ኤልዳናን እንደዚህ በጥፊ መታሽ በሰላም አትኖሪያትን እኖራለሁ። ኧረ እባክሽ አሳይሻለሁ። በቃ እሺ፣ ምንም እኔ ሳልፈቅድ ምንም ማውራት እዛ አልጋ ላይ ነው ማስቀርሽ ጋር ነው ማን አልጋ ላይ ነው እኔን ማን ስለሆንሽ ነው ቦታ ነው አንቺ አንቺ እ የመታሽብንኔ የመታሽን እንኔ መታሽን፣ እገልሻለሁ፣ እገልሻለሁ። ማንም ውሻ እጅሽ ቦታ ነው ለአንቺ የሚገባው ትሰምኛለሽ? ይሄ አፈር ቤት ነው ለአንቺ የሚገባው ሲበዛብሽ ነው። እኔ ኤልዳና ደግሞ አሳይሻለሁ፣ አሳይሻለሁ። ሰው አይደለሁም። እሺ እኔ ውሻ ነኝ። አንቺን ካለ ልክ ነው ማስገባሽ ጋር እዚህ ገጠር እንዳስገባሽ ጎዳና ትወጫለሽ፣ ጎዳና አታሳይም። ታዲያ የሰው ማሽን ነኝ እኔ? እቆርጥልሻለሁ። ይሄ እኔን የመታሽበትን እጅ ገና እቆርጥልሻለሁ። ትሰሚያለሽ? ቆሻሻ ነሽ። ታይኛለሽ እኔ ኤልዳና ሰው አይደለሁም፣ እሰራልሻለሁ። ትሰሚኛለሽ ቤተሰቦችሽ ማለት ነው፣ የት አሉ እስቲ፣ ያሳይ የት አሉ ቤተሰቦች፣ እህቴ ምናምን የት አሉ እስቲ አውጫቸው። መቼም ነው የማይፈቱት። ይህን ደግሞ አስረግጬ እነግርሻለሁ፣ አይደለ አስረግጬ እነግርሻለሁ መቼም እንደማይፈቱ። አሁን ደግሞ ጭራሽ ባስበቃ በቃ ልሄን ነው ወደዚህ ያበዛሽ። በዚህ ቆሻሻ እጅሽ መተሽ ማለት ነው፣ ትሰሚኛለሽ መቼም ነው የማይፈቱት። አራት መቶ ሺህ ብር ምናምን ምንም፣ አራት መቶ ሺህ ብር ብሎ ነገር የለም። ትሰምኛለሽ መቼም ነው የማይሞላልሽ ብሩ። ይሄን ደግሞ አስራ ግጫ ነገረሻለሁ። እያለቀሽ ነው በጣም ህዝቡን ነው የምታታልዩ። እኔ ኤልዳናል ማለት ነው መቼም ነው የማታታልዩ በዚህ ጎርፍ የሆነ እንባሽ። ትሰምኛለሽ ገና እሰራልሻለሁ። መቀመቅ ነው ማወርድ ቤተሰቦች ደግሞ መቼም ነው የማይፈቱት አውሪያ አፋለኝ ካልሽ አውሪ በቃ ስለ ቤተሰብ በጣም አደለ አደለ ይሄ አፍሽን አዘጋልሽ አለው ገና ይባስ ብለሽ ደግሞ እጅሽን እኔ ላይ አነሳሽ አደለ እኔ ኤልዳና አደለሁ ካልሰራሁልሽ ሰምኛለሽ ገና መቼም መቼም ነው የማይፈቱት አንቺንም እዛ እንደምጨምርሽ ታውቂያለሽ ነግርሻለሁ፣ አስረግጬ ነግርሻለሁ። መጀመሪያ አስረግጬ ነው የነገርኩሽ። መቼም አይፈቱም። እና ደግሞ ማለት ነው አንቺንም ጭምር ከዚህ ኩሹና ይሄ ኩሹና ሲበዛብሽ ነው ሲበዛብሽ ነው ይሄ ኩሹ ነው። እዛ እዛ እስር ቤት ከነ ቁጫጮችሽ ትኖሪያለሽ፣ ከነ ቅማልሽ እዛ ትኖሪያለሽ። አንቺ ነች ወይስ? አሳየሁሽ አደል እንደ ገጠር አስገብቼ ከከተማ ገጠር ድረስ አስገብቼሽ አሳይቼሽ አለው። እነዛ ወራዳ የሆኑ ፍቅረኞችሽንም እንደዛ አስደብድቤ አሳይቼሽ አለው አደለ? እንደዛ ሽንት በሽንት እየሆኑ ሲለምኑኝ አሳይቼሽ አለው አደለ? በተግባር ነው እያንዳንዱን ነገር ያሳየሁሽ። ሰሚያለሽ? ምንም እኔ ላይ ማውራት ሆነ መካፈት መዘባረቅ አትችይም። እኔ እልዳና ላይ አትችይም። ትገትለች ይሄን ቀን ላከብር ነው የመጣሁሽ አልኩሽ እኮ ትሰምኛለሽ። ይሄ ኩሽናል አንቺ ሲበዛ ነው ሲበዛ ነው መቀመቅ ነው ማወርድሽ። ገና አንቺ ጓራዳ ትሰምኛለሽ። ገና መቀመቅ አወርድሻል። በቃ አሁን ይዘጭ ለምደሞጣ አንቺ ብለሽ ነው ሞጣ በቃ መኖር ይችላል ትሰምኛለሽ ለም ትኖራለሽ። እነጥቅሻለሁ፣ ገና እነጥቅሻለሁ። ይሄን ቤት ገና አትኖሪያትም። እዚህ እኖራለሁ አንቺ፣ ነው መቼም ነው ማትኖሪው። እኔ ኤልዳና ደግሞ የተግባር ሰው ነኝ፣ ዝም ብዬ እምለፈልፍ አይነት ሰው አይደለሁም። እሺ፣ ይሄማ አፍ ነው፣ እውነት ይሆንም ማሰው አይኖርም። አፍ ነው አፍ ነው። አፍ እንዳልሆነ እኮ ገጠር ድረስ አስመጥቼ አሳይቼሻለሁ። እዚህ ከማንም እበት እየዛክሽ ምናምን እየኖርሽ አሳይቼሻለሁ። እኔ ኤልዳና ላይ ደግሞ እጅሽን አንስተሽ በሰላም እምትኖሪ እንዳይመስልሽ። ለዛ እኔ ነኝ የማሳይሽ። እኔ የተግባር ሰው ነኝ፣ እንዳንቺ ዝም ብዬ እምለፈልፍ አይነት ሰው አይደለሁም። እምለፈልፍ አይነት ሰው አይደለሁም። ላይ ፍቃድ ለምን ምንም ነገር ማውራት አሳየውሽ እኮ ማንነቴን የዛን ነው ያሳየውሽ። ከከተማ እዚህ ድረስ አስመጥቼ ማንነቴን አሳይችሻለሁ። እኔ ኤልዳና ዞር ይና እያየሽኛል። ያየው ነው አይ ነኝ ነኝ ያየሽው። አንቺ ውሸታ፣ አጭበርባሪ ባሪ፣ ሌባ ሌባ ነሽ አንቺ። አንቺ ራሽሽ ህዝቡን እያታለልሽ ነው ሰሚያለሽ። እኔ ኤልዳናን ደግሞ መቼም ነው ማታታለሽ፣ መቼም ማታታለሽ። እኔ በቀላሉ እንደዚህ ሚሸወር ሰው አይደለሁም። እሺ እያንዳንዷን ነገር አውቃለሁ ነው። እያንዳንዷን ነገር አውቃለሁ ነው። ስለ ቤተሰቦችሽም እያንዳንዷን ነገር አውቃለሁ። መቀመቅ ይወርዳሉ። እሰምኛለሽ። መቼም ነው የማይሞላው ብሩ፣ መቼም አይሞላልሽ። እኔ ልዳና የተግባር ሰው እንደሆንኩ አሳይቼሻለሁ አይደለ? ከዚህ በኋላም ደግሞ ይቀጥላል። መቼም ነው ደስ የማይዘጋ መቼም አይዘጋም። እኔ ከናንተ ጋር ያለኝ ነገር መቼም ነው ማያበቃው። አንቺ እኔ ልዳና መታሽ አይደለ? ይሄ ጎርፍ እንባሽ ውሸታም በዚህ እኔን ልታታልኝ ነው አንቺ አታለሽ ልታታልኝ ነው በዚህም ባልታታልኝ ነው ሰምኛለሽ ሰምኛለሽ አሳይሻለሁ ምን ነው ምታሳይሽ ጀመረ የተግባር ሰው እንደሆንኩ ነግሬሻለሁ ለዛ ለዛ ደግሞ ጉሹናሽ ግቢ ይጂና ማለት ነው እዛ እበትሽን አልኩኝ እበታ እበትሽን አልኩኝ እዛ ዶሮዎችሽን ሽና አሳድጊ ገብተሽ እሺ ለእኔ ለኤልዳና እንደዚህ ኮርፍ ማልቀስ ምንም ማለት አይደለም። አስመሳይ ቤተሰቦች፣ እዚህ ብቻሽን ቀረሽ። የት አሉ? እስቲ አሳይ፣ እስቲ አሳይ ወንድ ከሆነሽ። እዚህ ብቻሽን ቀርተሻል። ገና እኔ ኤልዳና ማለት ነው፣ ከነዘር ማንዘርሽ ነው ማጠፋሽ። እሺ፣ እስቲ አውጪ እናሳይ። የት አሉ? እየሰማሽ ነው አደላ ዶንቆሮ ቆሮ አይደለሽም። መስማት ትችያለሽ፣ ማውራትም ትችያለሽ። ዝም ብሎ ማልቀስ ብቻ ይሄ የሌባ እንትን ነው፣ የሌባ ጸባይ ነው። ዝም ብሎ እንባ የሚያፈስ ሰው የሌባ ጸባይ ነው ይሄ። አለቀሽ፣ በቃ አይቼ አልኩሽ። እኔ እኔ ነኝ የመታሽኝ። አዎ፣ በቃ እኔ ነኝ የመታሽኝ። አልወጣም፣ አልወጣም፣ አልወጣም። ትሰሚኛለሽ? አልወጣም። ብቻሽን ቀረሽ አይደለ? ብቻሽን ቀረሽ አይደለ? ብቻሽን ቀረሽ አይደለ? ብቻሽን ቀርተሻል፣ ብቻሽን ቀርተሻል። ትሰሚኛለሽ? ማንም የለም አሁን፣ ማንም አልሰማሽም። አልወጣም። አሁን ማንም ነው የሌለው። እሺ፣ እንዳትመኪ፣ እንዳትመኪ እገልሻለሁ። እኔ ኤልዳና የተግባር ሰው መሆኔ እነግርሻለሁ። እገልሻለሁ። ምን ቀረሽ ለመጣሽ